ሱመያ ነች። ግባ አስታውቄ ነው የምታሰሪው። አይደለም እንግዲህ ሱመያን ምን አልተወጨታለሽ? አቦ ለምንድን ነው የምጠይቂኝ? ባሌን አሳ ካ ደረሰች በኋላ ከእሷ ምን እፈልጋለሁ? ምንም አልፈልግም። አቦ ስራውን አሰሪን። አሁን ወይ ለማንኛውም

ሳይድ ምንሽ ነው? ሳይድ ምንሽ እንደሆነ አስረጅኝ። ባለው ጓደኛ ነው ወንድሜ ነው እና ለምንድነው እዛ የምታወሪው? ደግሞ ብቻዬ እንዳልመስላችሁ። አሁን ግቡ ካልኳችሁ፣ እዚህ ቆራርጣችሁ ስጋችሁን በሩብ በሩብ ነው ለውሻ የምሰጥላችሁ። እዚህ መኪና ከፈትኩኝ አንልሽም። የምትሞጣ ሞጭው

አላይኩም ወረህመቱላህ በረካቱ ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። የት ነው ያለሁት ዛሬ ማለት ነው? ከየመን አዳማ ዱብ ከማ ጋ ከሰሙ ጋር ሰሙ። እንግዲህ ሰላም በመጀመሪያ ሰላሙ አለይኩም ወረህመቱላህ በረካቱ ውድና የተከበራችሁ የሰሙ አይ የሰሞኑ የሱመያ ወደ እራሷ የትብል ትወስድ ነው ይች በር ናቸው የሚመሳሰል ሰሞኑ ሱመያ። ለማንኛውም ልታቋትም ትችላላችሁ። ከሰይድም ጋር ሰርታለች። አንድ የኢትዮጵያ እያለ ተገናኝታችኋል? አዎ። እና እንግዲህ ዛሬ ለምንድን ነው ከሰሙ ጋር የተገናኘሁት አትሉኝም? የመን ሰይድ እንግዲህ የመን ነው ያለው። እኔ ደግሞ አዳማ ነው ያለሁት። የመን ሲመጣ እኔ አዳማ መጣው ማለት ነው። ምላረግ ነው የመጣሁት ከዚህ በፊት አውርቼ ነበረ ማለት ነው ዩቲቤሌ እንደወራውት ቡኒንና አዩን አያንቱን አለቃቸውም ያ ማለት ነው። ጉዳዩን ከመንገድ በፊት ከሰሙ ጋር እንዴት ተገናኘች ከሰይድ ጋር አይተናታል ምናምን ብላችሁ ጥያቄ እንዳይሆንባችሁ ማለት ነው ከሁለት ቀንና ከሶስት ቀን በፊት ከሶስት ቀን በፊት አውርቻት ነበረ። በርግጥ ድሮም እንታወቃለን እዛ አረብ ሀገር እያልች ነው ስናወራ ነበረ ማለት ነው። በመሀል ትንሽ እንተን ብለን ነበር ም ከዚህ ጋር ይከርዳል መልስ ምናምን እና ግን ለማንኛውም በዚህ ሶስት ቀን ውስጥ ምናምን ነገር ደግሞ አውርተን። ያው እንግዲህ አትሸጠኝም ብዬ አመኛት ማለት ነው። በቃ እና እሷ አጋውርተን አንድ ስራ የምታግዢ ስራ አለ ብያት፣ አረ ምናምን ምናምን ብላ ብቻ በረበረ እሺ አለች ማለት ነው። እሺ ብላ መጨረሻ ላይ ያው አዳማ በግድም በውድም እዣት መጥቻለሁ ማለት ነው። አንድ ስራ ላሰራት ነው። እሱ ምንድን ነው፣ ወደ ጉዳዩ ስገባ አያንቱንና ቡኒ በቃ አፋቸው አላርፋለ በተለይ እኔ የቡኒ ነው በጣም የሚገርመኝ ማለት ነው። እሷም ጣውንት ሆነችብኝ፣ እችም ጣውንት ሆኑብኝ ሁለቱም ጣውንት እንዴህ። እችም ባለትዳር ሆና በቃ ጠጠጠ ተደብድባ እንኳን የማይወጣላት ልጅ እሷን አየሁኝ ማለት ነው። እና ልሰራላቸው አሰብኩ፣ ለአንድና ለመጨረሻ ጊዜ ላስጠነቀቃቸው ማለት ነው። ሁለቱንም ይዤ እንዴት እንደምቀጠቀጣቸው አሳያቸዋለሁ ማለት ነው። እና እንዴት ነው የምትቀጠቅጥያቸው? ካላችሁ ያው ቡኒ እንኳን አታስፈራም። ምላሳም ምላሳም ሰው አያስፈራም። በነገራችን ላይ ግን ያቺኛዋ ቀውስ ነገር ናት። ብቻዋን አትመስለኝም። የሆነች ጅኒዎች አብረዋት ይሄዳሉና ጥፍ የለመደ ሰው ደግሞ ጥሩ አይደለም። ጥሩ አይደለም። ሱመያ አዳማ ገብታለች። እዩና ጋደኛዋ ታገቱ። ሱመያ ጀግናዋ ሱመያ እዩንና ጋደኛዋ አግታችኋለች። ሁለተኛ አይለመደንም፣ ስላንቺም አናወራም ብለዋል። እንግዲህ ከፍርሃታቸው እየተነሳ ሽንታቸው በልብሳቸው እስከሚለቁ ድረስ ደርሷል ማለት ነው። እሷን በማየት ከፈሩት አንጻር ማለት ነው። መጀመሪያ እዩ የምትለፈልፈው የነበረው ሁሉ ዜሮ ሆኖ ተገኝተዋል ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም ሰላም፣ ጤና ይስጥልኝ ብያለሁኝ። ሁላችሁንም በያለም ዳርቻ ያላችሁ አላህ ይጠብቃችሁ። ቤተሰቦቼ ለቤት የት እስከሆናችሁ ላይክና ሰብስክራይብ ማድረጉን እንዳረሱ የደውል ምልክቷን ማጥቆሩን እንዳትረሱ። አዳዲስ የምንለቃቸው ነገሮች ቶሎ ይደርሳችኋል ማለት ነው ቤተሰቦቼ። እና ዛሬ ይዤላችሁ የመጣሁት ያው እንደተለመደው እዩና ሱመያ ያሉበት ሁኔታ ታውቃላችሁ፣ ሰይዶም ያለበት ሁኔታ ደግሞ ታውቃላችሁ። ሰይዶ ያለው ደግሞ የመነው ሱመያ ደግሞ ያለችው አዳማ ነች ማለት ነው። ነገር ግን እሱ የመነች ብሎ ሲሄድ እሷ ደግሞ አዳማ ላይ ተገኝታለች ማለት ነው። ጀግናዋ ሱመያ ደግሞ ትላንትና እዩንና ጋደኛዋ ያልሰራቻቸው ጉድ የለም ማለት ነው። አንዳንዴ የሰውን ደካማ ጎኑን ተጠቅማችሁ ብዙ ነገር ሊሰሩ ትችላላችሁ። እዩ ደግሞ ገንዘብ ከመውደዷ የተነሳ ገንዘብ ማፍቀሯ የተነሳ በጣም ምክንያቱም በጣም በጣም ገንዘብ ስለምትወድ በሱ ደካማ በኩል ነበር የመጡባት ማለት ነው። እናም ደግሞ የሰሩት ምንድን ነው እዩን እና ጓደኛዋን ማገት ነው። እንዴት አድርጎ እንደሚያግቱ ደግሞ የስራው ደግሞ ሁኔታውን ደግሞ አስረድቶ ስንት ብር እንደሚከፈላቸውም በደላሎች አሁን ሴቶች ሲታገቱ ራሳቸውን እንዴት ነው ሚያድኑት፣ እንዴት ነው የሚከላከሉት በማለት ነው፣ አላማቸውን እያመጡት ማለት ነው። ለአንዴና ለመጨረሻ ጊዜ ማለት ነው፣ ሁለቱንም ቀጥቅጣ ቀጥቅጣ ቡኑና የእኔ ቡኑ መሰለችኝ፣ እዩን ሁለቱንም አብራ እንግዲህ አስራችኋለች ማለት ነው። ይሄን ነገር ደግሞ እየተባበረቿ ሰሚራ ነች ማለት ነው። ከዚህ ሰሚራ ዩቱበር ደግሞ ዱባይ ነው የነበረችው። ከሰይዱ ራሱ ደግሞ ብዙ ነገር ሰርቷሉ። በስንት መከራ ነበር ያገኘኋት አለች እሷም ስታወራ፣ ሱመያ ማለት ነው። ነገር ግን ያው ለማሳመን በጣም ትግል ጨርሶኛል። በጣም አላመኑኝም ቪዲዮንም ከሰይድ ጋር ስለሰራች ያው ትወቀኝ አትወቀኝም አላቅም። ነገር ግን ለማሳመን በጣም በጣም በጣም ትልቅ ነገር ወስቶብኛል፣ በጣም ደክሞኛል ብላለች ሰሚራ ማለት ነው ስታወራ። ነገር ግን ሱመያ ደግሞ ፈርታታለች። ምናልባት ደግሞ ደሞ ከሰይዱ ጋር ስለሰራች ሁለት ሁለት መቶ ሺ ነው የሚከፈላቸው ተብሎ ነው ስራው። ነገር ግን የተነጋገሩ ስድስት መቶ ሺህ ብር ነው ማለት ነው። ሁለት መቶ ሺህ ብሩን ደግሞ ሰሚራ ነች የምትወስደው፣ ስራውንም ምናምን ስላመጣች እኔ ነኝ ወስደው ብላ ያነጋገረችው። እና ደግሞ እንዴት ነው ሴቶች ከራሳቸውን የሚከላከሉት ከታገቱ በኋላ? እውነት ሰው አንድ ሰው ከታገተ እንዴት ነው የሚከላከለው? መከላከል እኔ እንጃ፣ ምክንያቱም እነሱ በጣም ስለሚያግቶች መከላከል ነገር ግን እሱን እንዴት ነው ልምምት እናረጋለን? ስለዚህ እጃቸው ታስሮ እግራቸው ታስሮ እንግዲህ ልምምት ያረጋሉ ማለት ነው። መጨረሻ ላይ ደግሞ ሱመያ ስትመጣባቸው አስቡት እናንተ የአንድ የምታሾፉበት የነበረው ሰው መቶ እንት ሲል በጣም ከባድ ነው። ያው ሱመያ ባጃጅ ውስጥ ቁጭ ብላ ነበር የምተከታተላቸው። ሰሚራ ደግሞ ገብታ ሁለቱንም ታስራለች። መጀመሪያ እዩን ነው የምታስረው። እዩ ደግሞ ኃይለኛ ከመሆኑ የተነሳ ሰሚራ፣ እናም ደግሞ ሱመያን ፈርቷታል ማለት ነው። ምክንያቱም ያገኘችው ሰው ሁሉ ነው በቦክሱ የምትለው እና ስትመታ ራሱ በጣም ነው በጣም ነው የምታስፈራው ብላል። እውነት ለመናገር ልጅቷ ራሷ ስትታይ በጣም ከባድ ነች። ያገኘችው ሰው ነው ያው፣ ቪዲዮ ስሰራ ራሱ አይቻታለሁ። ያገኘችው ሰው ራሱ ይዛ በቦክስ ማለት ነው ስራዋ ማለት ነው። መጀመሪያ ው እሷ ትታሰራለች ከዛ ጓደኛው ትታሰራለች ማላ ከዛ በኋላ ከዛ በኋላ አስራ ከጨረሰቻቸው በኋላ ደግሞ ያው ሱመያ ትጠራለች ማለት ነው። ሱመያ ትገባለች እንግዲህ ምን እንደሚፈጠር አስቡት። ሱመያ የያዘችው ጣውላ ሚያክል ዱላ፣ ደግሞ በዛ ላይ ምስማር ያለው ዱላ ይዛ ሁለቱ እስከ ልብሳቸው ላይ ሽንት መሽናት ድረስ የደረሱበት ማለት ነው። ጋደኛዋ ሽንት ድረስ ነው የለቀቃችው። ጋደኛ እንደውም ከሱ ቢዶስ ስራ የሆነ የሆነ ማን ነው ያሲን ነው የሚባለው ልጅ ጥርሱን አውልቀዋለች ስትመታ ማለት ነው። እውነት ለመናገር እና ኃይለኛ ነች ልጅቷ ሰሚራ ራሱ እኔ በጣም ነው የፈራሁኝ ያለሁት እንግዲህ እንዴት እንደማረግ ግራ ገብቶኛል ዲያለች ሰሚራ ራሱ በፍርናቻ የገባችበት ነገር ነው ማለት ነው። ነገር ግን ጀግና ጀግና ጀግና ለማለት እኔ ያንሰኛል ቃላት ማለት ነው። ሱመያ እውነት ለመናገር በጣም በጣም አርጋ ነው ያስተካከለቻቸው ከዚህ በፊት አይለመደኝም። የኔን ስም ጠርታችሁ ታወራላችሁ ወይ ብላ ስትጠይቃችሁ ራሱ አራኛ ካሁን በኋላ አይለመደንም፣ ምንም ነገር ሱመያ ብያላረብ። አንቺ ግን ጋደኛው አንቺ የሰይዶ ምስት ነሽ፣ የሰይዶም የጋደኛ ምስት ነሽ ምንድነው? እኔ የጋደኛ ምስት ነኝ፣ ሰይዶ ደግሞ ወንድሜ ነው እና የሚያገናኝን ቪዲዮ በመስራት ብቻ ነው ብላለች ማለት ነው። ነገር ግን ሆኖም ግን ካሁን በኋላ የኔን ድምፅ፣ የኔን ስም ብትጠሩ ነግሬያችኋለሁኝ ብላ ነው የነገረቻቸው። እውነት ለመናገር ጀግና ነች። ጥሩ ነገር የሰራችው ብዬ ነው ማስበው። ልካቸውን ያሳዘቻቸው ነው ብዬ ነው ማስበው። ለምን በተለይ በተለይ ሀዩ የምትባለው ገንዘብ በጣም ወዳጅ ወዳጅ ነች። ገንዘብ በጣም ነው የምትወደው። በጣም ደፋር ነች። በጣም ደግሞ ሰው ላይ ኃይለኛ ነች። ኃይሏን ታሳያለች። ከኔ በላይ ደግሞ ምንም ነገር የለም። ከዚህ በፊት ስታወራ ራሱ ስራ አግኝቻለሁኝ ያው በመቶ ምናምን ተስማምተናል፣ ያገኘው ስራ አለ ብላ አስታውራ ሰምቼ ነበር። ይሄንን ስራ ነው ማለት ነው። ግን ሰማያ አንዳንዴ ሳስበው ይሄ ነገር ድራማ ነው ወይስ ትክክል ነው? እንዴት ከይማን እዚህ ተገኘሽ? እኔ ራሴ ግራ ገብቶኛል። እንግዲህ በጣም ነው ግራ የገባኝ ማለት ነው። ይሄ ነገር አንዳንዴ ሳስበው ድራማ የሆነብኝ የመጣ ነው ማለት ነው። እውነት ነው። ከሳይዶ ተጣልተሽ ነው ወይስ ለድራማ ብለሽ ነው? እንዴት ነው የምሰሪው? ግራ ገብቶኛል። ማስታወቂያ እንግዲህ ለሁለት መቶ ሺህ ብር ይሰጣል ተብሎ መቼም ሚኒቅ ሰው አለ ብዬ አላስብም። እሷ ደግሞ የብር ጉጉቱም ስላላት ብር በጣም ስለምትወድ ሮጣ ነው የሄደችው ማለት ነው። ለሷ ደግሞ ልኳን ነው ያሳየቻት። ኦነት ለመናገር እኔ እንጀ ብቻ ግን ማለት ነው ቃላት የለኝም። ሱመያ ኦነት ጀክናነሽ ጎበዝነሽ እና ቀጢ ይበርቺ። የልጆች ነሽ እኔ እናንተ ትልቅ ነገር ብዙ ነገር ማረቅ ይችላል። ነገር ግን እኔ አልወድም የልጆች ነኝ። ልጆችን ማሳድግ ነው ብላል ብላ ነግራት አለች። ካሁን በኋላ ሁለተኛ ሲሚን ብታነሽ ይነግረሻለሁ ብላለች። እንግዲህ ሁለቱንም አንዳንድ ጥፊ ጥፊ ያጠጥታቸው። ከዛ በኋላ እንግዲህ ትታሄዳለች ማለት ነው። ካሁን በኋላ ደግሞ ከእዩ እውነትም በረኪና ምን እንደሚጠበቅ እናያለን። እንግዲህ እስካሁን ድረስ ብዙ አልሰራችም ሱመያ ትላንትና ነው የሰራችው። እንግዲህ ምን እንደሚፈጠር እናያለን ሁሉንም ነገር ማለት ነው። ለማንኛውም ሱመያ ይመችሽ፣ ይመችሽ፣ ይመችሽ ብያለሁኝ። እውነት ተመናገር ጎበዝ ጀግና ነሽ። እኔ የቪዲዮሽን ሲያዩ ለእኔ ራሴ በጣም ነው ያሳቀኝ፣ በጣም ነው የሳኩኝ ማለት ነው። እና ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ከወደዳችሁ ላይክ እና ሼር እያረጋችሁ ሰብስክራይብ እያረጋችሁ ተቀላቀሉ እንላለን። እንደዚህ ወደ አዲስ መረጃዎች የሚያምሩ የሚያስቁ ዘና ፈታ የሚያደርጉ ነገሮች ሲመጡ ይዘን እንመጣለን። ወሰላሙ አለይኩም ወረህመቱላይ ወበረካቱ